ማሻላ ያቸሁት ኮሶ ብሏል። ያሰላም አሁን ምን ያስፈልገን? ጁምና ኬሪ ነው። ጁምና ኬሪውን ለአራት እንቆራርጠውና እንደዚህ ትናንሽ እየወሰደን እያድበለበለን ስንያችን ላይ እናደርገዋለን ማለት ነው። ምን ያክል ጁምና እንደማድረግ አሳያቸዋለሁ? እዛ ደግሞ ኸልያ ይባላል አረብኛ። እሱን እንሰራለን እዚህ ጋር ለብ ያለ ወተት አለ። ከዛ እርሾ አደርግና ለ10 ደቂቃ ተዋለው ኩፍ እስከሚል ማለት ነው። ኸልያ ይባላል። ከግሃ አረቢ ጋር ነው የሚበላው እና ቆንጆ ነው። አብራችን ቆዩ። አሁን ይሄ ለብ ያለ ወተት እና ካሜራ ትንሽ ስኳር አድርጌ እተዋለሁ ኩፍ እስከሚል። ከዛ በኋላ ያሉትን ግብአቶች አድርጌ ሳቦካ አብረን እናያለን። ውዶች ኩፍ ብሎልኛ ያለ አሁን እዚህ ጋር ሀሊብ ነው አድርጋለሁ። ጨው ዘይት አድርጌ በደንብ አቦከዋለሁኝ። ያው ለመቀረስ ላልተመቸኝ ነው። እን ምን ያክል ነው ቅጥነቱን ውፍረቱን የሚለውን ነገር አሳያቸዋለሁኝ አብራቸው ነው። ያው እንደምታዩት በዚህ መልኩ ነው የሚሆነው ማለት ነው። እንደዚህ በቃ፣ ውፍረቱ እንደዚህ። እጃችን ላይ ምንም ሊጥ መውጣት የለበትም እንደዚህ ስንነካው ሊጥ መውጣት የለበትም። አሁን ለአንድ ሰዓት ለሀያ ደቂቃ ወ ለሰላሳ ደቂቃ ኮፍ እስከሚል እንተዋዋለን። ማሻላ ያቸውት ኮፍ ብሏል። ሰላም አሁን የሚያስፈልገን ጅምና ኬሪ ነው። ጅምና ኬሪውን ለአራት እንቆራርጠው ና እንደዚህ ትናንሽ እየወሰደን እያድበለበለን ስንያችን ላይ እናደርገዋለን ማለት ነው። ምን ያክል ጁምና እንደማደርግ አሳያቸዋለሁ። እንደምታዩት ጁምናውን እንደዚህ ወደ አራት ቦታ ቆራርጫቸዋለሁ። ያቻት እችን እችን እያሳከላችሁ ነው የምትቆርጡት። ከዛ በኋላ ሲኒ እዚህ አዘጋጅቻለሁ። እንደምታዩት ትንሽ ዘይትና በስቦሳ የምንሰራበት እሱን አዘጋጅቻለሁ። ከዛ ትንሽ ሄሌጥ እየወሰድኩኝ ይሄንን ከውስጥ እያደረጉኝ በድቡልቡሉ ማድ በልበል ቻስ በዚህ መልኩ ክበ ክቦ አድርጌዋለሁ የቆራረጥኳቸውን ጁምና አድርጌ ወዴት ነሽ? ከዛ እንደዚህ አድርጌ በዚህ መልኩ ተደርድረዋለሁ ማለት ነው። በዚህ መልኩ ድርድር ይጨርሻለሁ። አሁን ሀሌብ ቀባዋለሁ ወይ እንቁላል ከፈለጋችሁ ከዛ በኋላ ለአስር ደቂቃ ምናምን ትተውታላችሁ ኮፍ ይላል። ከዛ ኮፍ ሲል በደንብ ኦቨን እንለኩሳለን ማለት ነው። አያችሁት እንዴት ኩፍ እንዳለ? ከ15 ደቂቃ በኋላ በዚህ መልኩ ኩፍ ብሎ ነው። ይሄን አሁን እንደምን እናደርገው? ከታችኛው 180 ዲግሪ ላይ እለኩሳለሁ ማለት ነው። አሁን ኦሬዲ ኦቨን ውስጥ ነው ያለው። አሁን መጨረሻ እንዴት እንደሆነ አሳያችኋለሁ። ሽራ እየሰራው ነው። የሽራውን ማሰራር እነግራችኋለሁ። ዛሬ ደግሞ የሚሰራው እንግዲህ በሻሜል ነው። ይሄ ለምታዩት ስጋ ነው እንሻላ ትንሽ ስጋውን በእሳት ከጠበስኩት በኋላ እዚህ ጋር ሽንኩርት አለኝ። ሽንኩርትና ዘይት አደርጋለሁን። ከዛ በኋላ ሶስ አለኝ። ይሄ የመኮረና ሶስ ነው። አያችሁት። ይሄንን አደርጋለሁ ማለት ነው። ይሄንን ያዘጋጀሁት ክሬማውን ለመስራት ነው። እንዴት እንደሚሰራው በኋላ ሳያችኋለሁ። አሁን ስጋዬንና ሽንኩርቴን አቁላላለሁኝ። በጣም አሪፍ የሚጣፍጥና በጣም ፈጣን ነው። ሶስት ደቂቃ የሆነ ይሻል ሀብራችሁ ይሰራላችሁ። እንደምታየው ስጋውን በዚህ በኩል እንደዚህ ጠብሸዋለሁ የለውም

ትንሽ እየተጠቀፍ አድርገዋል ነው። በጉም መኮረና እንቀጥላለን። ከዛ ደግሞ ክሬማውን አብረን እንሰራለን። በዚህ አያችሁት ውሃ ይፈልቷል። መኮረን እናያል ሊቀቅል ነው። ትንሽ ጨውና ዘይት አድርጌበታል። ሆን እንደዚያ አድርጌ አሁን አብዛኛዎቹ መኮረና ባሸንት ሲሰሩ ደረጃችንን ፓስታ ነው የሚጠቀሙት። እኔ ግን ያንን አልጠቀምም። ይህ ምን ነው? እና በጣም በጣም በጣም ሶሱ ውስጥ ይገባል። ነጩ ሶሱ ውስጥ ይገባል፣ ቀይም እንደዛ። በጣም ነው የሚጠፍጠው። በእንደዚህ አይነት መኮረኒ ሰሩ ማለት ነው። ባሻ ላይ ሲሰሩ በጣም ትልቁ ሳይሆን መካከለኛው ነው። ስለዚህ አሁን ይሄንን እንደዚህ አድርጌ አበስለዋለኝ። ከበስርኩ በኋላ በመኮረና ውሃ አንደፋውም። ሶሱን የምሰራው በዛ ውሃ ነው። አብራችሁን ሆኑ። በጣም ነው የሚጠፍጠው። ታዩታላችሁ። ይሄንን መንገድ ተከትላችሁ ምትሰሩ ዋው፣ በተለይ አረብ ልጆች በጣም ይወዱታል። እዚጋ እንደምታዩት ሶስት እዚጋ መኮረናውን አጠፍፌ ውሃው አለ እንደምታል ጋ ደግሞ አራት ማንኪያ ፉርኖ ዱቄት እና ሶስት ማንኪያ አል ይዟለን በቀዝቃዛ ውሃ ትንሽ አሟቸዋለሁ። ከዛ ይሄ አድርጌ በደንብ በጠብጠውና የኒኮርና ውሃ ላይ አብሬ አንተፈትቷዋል ማለት ነው። ይሄ ባይ ዘ ወይ በጣም ነው የሚያጣፍጠው። ፍሬማ ይሄን ካደረጋችሁ ያው ግሽታ ምናምን ማረግ አያስፈልግም። አያችሁ በዚህ መቶ በደንብ እየጠብቀዋለሁ እንዳይጓጉሉብኝ። ከዛ በኋላ የመኮረና የውሃ ላይ አድርጌ በደንብ አስፈፍተዋለሁ። እዚህ ጋር ትንሽ ዝግድ አድርጌያለሁ። አሁን ይህ ነው፣ ሶሱን ጨምሯሉ። ግን ያው እንዳይጓጉሉብኝ ማማሰል ስላለብኝ በኋላ ሳያቸዋለሁ። ሲያደርጉ ክሬማውን ሰርቻለሁ ማለት ነው። ትንሽ ወፈር እንድታደርጉ ችግር የለም። እንደዚህ ቀጠም እንድታደርጉ ችግር የለም። ከዛ ትንሽ ቡና ማዘር አንድ ማጅና ቡና ማዘር የለም ደግሞ በዚህ መልኩ መኮረኖች የምናደርጉ ነው። ከላይ ሶስት እናደርግበታለን ማለት ነው። ከዛ ወደ ኦቡናችን እስገባዋል። ሚገርም የሚገርም መኮረኒ ነው። ያው እኔ አንደኛ ከሌላው ለየት የሚያደርገው የቀጠልኩትን የመኮረኒ ውሃ አልደፋውም። ሶሱን የሚሰራ በዛ ነው እና ክሬማ ክሬም ለሌላችሁ አሌ ሚዶ ዱቄቱን አሌ ሚዶ እና ግሽጣ አንድ ግሽጣ ማድረግ ትችላላችሁ ማለት ነው። ታዲያ ግሽጣው እንደ ክሬማ ነው ያ ጣም እንደዛ ስለሆነ በግሽጣ መስራት ትችላላችሁ። ያ ክሬማ ስላለኝ ክሬማውን ተጠቅሜ ነው እዚህ ክሬም የሚወዱት እና ሰዎች ክሬማውን ተጠቀሙ። ከዚህ መልኩ በኋላ ጉዳይ ተሰራ። ሰው ሳላያቸው ትንሽ ሲቀመጥ እንዴት እንደሚወጡ ቀድም ቀጭም የመሰላችሁ አሁን ወጥቷል። ከዛ ሶስቱ ከላይ ያደርጋለሁ ማለት ነው። በዚህ መልኩ በደንብ አልብሰዋለሁ። ሶስት ከላይ በዛ ማለት አለበት። እስኪ አድርጌ ይመለሳሉ። ያው በዚህ መልኩ በዚህ በ